ባእክሙ እንኳ ሀበ ኢዩግዕዝ ሚዲያ ኢዩኤል ባሪያ ጋብር በሰላም ወበጤና መጻእክሙ። እንኳን ወደ ኢዩግዕዝ ሚዲያ ኢዩኤል ባሪያ ጋብር ግእዝ ወደምንማማርበት የዩትዩብ ቻናል እንኳን በደህና መጣችሁ። ኩሉ ሰናይ አዳም፣ እንዴት አላችሁ? ሁሉም ሰላም ነው፣ መልካም ነው። ሰናይ ኩሉ ሰናይ ነው። ሎቱ ስብሐት ሎቱ ስብሐት ምስጋና ለሱ የሆነና ላቲ ስብሐት ምስጋና ለሷ የሆነና ሎሙ ስብሐት ምስጋና ለሳቸው የሆነና እንደማለት ነው። ሎቱ ስብሐት አነ አነ ማለት እኔ ማለት ነው። ወይም ሊተ ሀሎኩ በዳይና በጤና ወበሰላም በደህና በጤና በሰላም አለሁ። እመ ኮንክሙ ሀዲሳን ለዝ ቤት ለዝ ቤት አዲስ ከሆናችሁ ኢትርስኡ ገቢሮ ተክሙ ሰብስክራ ሰብስክራይብ ማድረጋችሁን አተርሱ። ግዕዝ ጥቀ ቀሊል ልሳን ውቱ ግዕዝ እጅግ ቀላል ቋንቋ ነው። ልሳን ውቱ በቀዳማይ ኢትርስኡ ግዕዝ ከመካልአን ልሳናተ ዓለም ከመዘኮነ ልሳን እንደ ሌሎቹ ዓለም ላይ ያሉት ሁሉም ቋንቋዎች ግዕዝ ልሳን እንደሆነ አተርሱ። ልሳን ማለት ቋንቋ ማለት ነው። ግዕዝ መማር የምትፈልጉ ግዕዝ ለመረዳት የምትፈልጉ አሃው ወአሃት እመሃለው ክርሙ አሃው ወንድሞች ማለት ነው። አሃት እህቶች ማለት ነው። አሃት ቤተክርስቲያን ሲባል ሰምታችሁ ይሆናል አይደለ? ሲስተር ሲስተርስ እንደምንለው ለምሳሌ ሲስተር ካምፓኒ እንላለን አይደለ? እንደዛው አሃት ካል አሃት ማለት እህትማማች እህት ማማቾች ወይም እህቶች እንደማለት ነው። እመ ሃለው ክን አሃት አው እመ ሃለው ክሙ አሃው ለዘመጻእ ክሙ ለተምህሮ ዝ ልሳነ ግእዝ በአማን በሐክሙ በሐክሙ ለምጽአት ክሙ ለመምጣታችሁ መልካም ይሁን፣ እንኳን ደህና መጣችሁ። ርቱዕ ቤት፣ ርቱዕ መካን። በዚህ ቤት በግእዝ ቋንቋ ማውራት ነው ስራችን፣ እናውራበታለን እንጠቀምበታለን። እንደ ሌሎቹ ከመ ካልአን ምስለ ካልአን ልሳናት አለ እሩይ ውእቱ እኩል ነው፣ እንደ ሌሎቹ ዓለም ላይ ያሉት ቋንቋዎች። እሩይ እኩል። አኮ እሩይ ካላችሁ እኩል አይደለም ማለት ነው። ለምሳሌ አኮ እሩይ ህላዌ ምስለ አዕርክትየ ካልኩኝ፣ ሕይወቴ፣ የኔ ሕይወት ከጓደኞቼ ጋር እኩል አይደለም እያልኩኝ ነው ማለት ነው። ስለዚህ ኢትርሱ ኢትርሱ ዘልፈ ሁልጊዜ አተርሱ ተርሱ ልሳነ ግዕዝ ከመዘኮነ ልሳን እንደሆነ አትርሱ። ስለዚህ ልሳን ከሆነ ማውራት አለብን ማለት ነው። ይደልወነ ወነ ይደል ወነ ከመ ንትናበብ አው ከመ ንትናገር በበይናቲና በበይናቲና ተአምኁ በበይናቲክሙ ይላል አይደለ ቅዳሴ ላይ። ተአምኁ ማለት ሰላም ተባባሉ ማለት ነው፣ እርስ በርሳችሁ በበይናቲክሙ ወበእንተዝ ስለዚህ ማለት ነው። ወበእንተዝ ይደል ወን ንትናበብ ዘልፈ በበናቲና እርስ በርሳችን ሁልጊዜ በዚህ ቋንቋ ማውራት መጠቀም ይኖርብናል ማለት ነው። ሰናይ ዛሬ ትምህርታችን እንደዚሁ እንድናስኬድ ስፖንሰር የሆነንን ዴሎክስ ፕሮፐርቲ በጣም እናመሰግናለን። እማ ሀለው ክሙ በማይከለነ ሐሳስ ያነ ቤት እመሃል ለክሙ ካላችሁ ማለት ነው። ሐሰሰ ፈለገ ነው። ሐሳስ ያነ ቤት ካልኳችሁ ቤት ፈላጊዎች ካላችሁ፣ ለናንተ መልካም ጥሩ እድል ይዞ መጥቷል። በአራት ሚሊዮን ሙሉ ክፍያ ብቻ ቤት እንስጣችሁ። ሊያውም አዲስ አበባ መሀል ፒያሳ፣ ፍሬንድሺፕ ፓርክ ወይም የወዳጅነት አደባባይ ላይ በአራት ሚሊዮን ብር እንስጣችሁ እያለ ነው እንደፈላጎታችሁ ከስቱዲዮ ጀምሮ እስከ ባለ ሶስት መኝታ ድረስ ቤት ይዘንሎት ቀርበናል፣ እያሉ ነው። አራት ሚሊዮን ብር ብቻ አርባ አንድ ካሬ ቤት ማግኘት ይችላሉ እያሉ ነው። ጥቀንሴ በሐክሙ ዴሎክስ ፕሮፐርቲ። ሰናይ ንትመየጥ፣ ንትመየጥ ሀበ ትምህርተነ ግእዝ ከመካልአን ልሳናት ዓለም ልሳን ወጡ። እስኩ ዮም። ንዌጥን ወጠነ ማለት ጀመረ ማለት ነው። ወጥን ካላችሁ ጀምር ማለት ነው። ማአዜ ማእዜት ወጥን ካላችሁ መች ትጀምራለ እንደ ማለት ነው። እስኩን ወጥን ዮም በእንተ አስተአምሮተ ርዕስ። አይመረ ማለት አወቀ ማለት ነው። አስተአምሮተ ርዕስ ማለት ራስህን ማስተዋወቅ ማለት ነው። በክፍል በክፍል አድርገን እናየዋለን ለዮም ለዛሬ ማለት ነው። ለዮም ካልኩኝ ለዛሬ ማለት ነው። ራሳችን ስናስተዋውቅ በግዕዝ ምን ብለን እንደምንጀምር እናያለን ማለት ነው። በቀዳማይ በመጀመሪያ ማለት ነው። በካልአይ ካልኩኝ ሁለተኛ ማለት ነው። በሳልሳይ በራብአይ በሀምሳይ እያልኩኝ በአምስተኛ በሶስተኛ በአራተኛ በአምስተኛ እያልኩኝ ይቀጥላሉ። በቀዳ በቀዳማይ መኑ መሰ መኑ መሰ፣ ማንኛው ሰው የሆነ ነገር ሲጀምር በመጀመሪያ ምን በማድረግ ነው የሚጀምረው? ራሱን በማስተዋወቅ ይሆናል። ምን ተብሎ ይወጥ፣ ምን ምን ብሎ ይጀምራል? በቀጣማይ ምን ተብሎ ይወጥ፣ ምን ብሎ ይጀምራል? ያስተአምር ስመ ዚአሁ፣ ያስተአምር ራሱን ስሙን ያስተዋውቃል። ስሜ ስሜ ማለት ስሜ ማለት ነው አበበ ውእቱ ካለ ስሜ አበበ ነው ማለት ነው። ስሜ ማለት ስሜ እንደ ማለት ነው። ስምከ ካላችሁ ስም ማለት ነው። አው ስሙ ካላችሁ ስሙ ማለት ነው። አማርኛእና ግዕዙ እዚህ ጋር እሩያን እሙንቱ እኩል ናቸው እዚህ ጋር። ስለዚህ በመጀመሪያ ስታስተዋውቁ ስሜ ብላችሁ ነው መጀመሪያ ያለባችሁ ስሜ አበበ ውእቱ ወይም አነ አበበ ካለም እኔ አበበ ነኝ እንደማለት ነው ማለት ነው። ራሱን ካስተዋወቀ በኋላ በከኋላ በከኋላ ማለት በኋላ ቀጥሎ አው በተታሎ በማስከተል እንደማለት ነው በማስከተል ስመ አቡሁ ስመ አቡሁ ያስተአምር የአባቱ ስም ያስተዋውቃል አሁን የአባቱ ስም ሲያስተዋውቅ የአባቴ ስም ብሎ መጀመር አለበት አይደለም፣ ስመ አቡዬ ብሎ ይጀምራል ማለት ነው። ለምሳሌ አበበ ከበደ የሚባል ከሆነ የሰውየው ስም፣ ራሱን ሲያስተዋውቅ ምን ብሎ ነው ማስተዋወቅ ያለበት ማለት ነው? ስመ አቡዬ ከበደ ውእቱ ወይም ስመ አቡዬ ውእቱ ከበደ ማለት ይቻላል። የአባቴ ስም ከበደ ነው ማለት ይችላል ማለት ነው። ስምአዌ ውእቱ ከበደ ማለት ይችላል። ስምአዊ ከበደ ውእቱ ማለት ይችላል ማለት ነው። ለሴትም ከሆነ ተመሳሳይ ነው። ስሜ የሺ ውዕቱ፣ ስሜ የሺ ነው ማለት ነው። እስቲ እናንተም የራሳችሁን ስም ጽፉልኝ። በቀዳማይ ምንተቢሎክሙት ጽሕፉ። ምን ብላችሁ ነው የምትጽፉት? ስሜ ትላላችሁ፣ ስሜ ዳሽ ውእቱ ውእቱ የሚል ብዙ አገባብ ወይም ብዙ ትርጉም ይኖረዋል ለአሁኑ ውእቱ ማለት ነው እንደ ማለት ነው ስሜ አበበ ውእቱ ወይም ስሜ ውእቱ አበበ ብላችሁ ታስቀምጡልኛላችሁ ማለት ነው የአባታችሁ ስምስ ምን ብላችሁ ብለናል ስመ አቡዬ ስመ አቡዬ ማለት ስም እንደ ማለት ነው። ስመ አቡዬ ዳሽ ውእቱ እናንተ ታስቀምጡታላችሁ ማለት ነው። እስካሁን እስቲ የመጣ ነው በራሴ ልንገራችሁ። ስሜ እዩኤ ውእቱ ስሜ እዩኤ ነዋል። ስመ አቡዬ ስመ አቡዬ የአባቴ ስም ማለት ነው። ስመ አቡዬ ሲሳይ ውእቱ። እናንተ ጋር እዚህ ጋር ደርሳችኋል። ስለዚህ ሁለት ተናገር፣ ስለ ራሳችን አስተዋወቅን አስተአመርን፣ በእንተ ርእስነ ተናገርን። ከዛ ደግሞ ቀጥለን ስለ አባታችንም ተናገር፣ ስለ እናታችንም እንናገር። የእናቴ ስም ብርሃን ነው ልበለኔ ለምሳሌ የእናቴ ስም የእናቴ ስም ማለት ብትፈልጉ እናት በግዕዝ እም ትባላለች። እም እም ማለት እናት ማለት ነው። ጸሎት ላይ ስንጸልይ እሜ ቅድስት ቤተ ክርስቲያን እንላለን አይደለ እሜ ቅድስት እናቴ ቅድስት የተለየሽው እናቴ እንደማለት ነው እሜ ማለት እሜ ስንል ቃሉ ግዕዝ ነው ማለት ነው እናቴ ማለት ነው እሙ ካላችሁ እናቱ እንደማለት ነው እሙ ለእግዚእነ ኢየሱስ ክርስቶስ ካልኩኝ የኢየሱስ የጌታችን የኢየሱስ ክርስቶስ እናቱ እንደማለት ነው እሙ ማለት እናቱ ማለት ነው። ስለዚህ እናቴ ማለት ብትፈልጉ እምየ ትላላችሁ። እምየ። ስለዚህ እናቴ ስም ለማለት ስመ እምየ ትላላችሁ። ስመ እምየ፣ የእናቴ ስም፣ ስመ እምየ ብርሃን ውእቱ፣ ወይም ስመ እምየ ውእቱ ብርሃን፣ የእናቴ ስም ብርሃን ይባላል። ወይም ስመ እምየ እምዬ ብርሃን ይእቲ ማለትም እችላለሁ ምን ማለት እችላለሁ ወይ እምዬ እናቴ ማለት ነው ብርሃን ይእቲ ናት ማለት ነው ናት ይእቲ ካላችሁ ብዙ ትርጉም አለው ለዚህኛው ናት ማለት ነው ስለዚህ በሁለት መንገድ መግለጽ ቻል ማለት ነው መጀመሪያ ምን ብለን ገለጸ ስመ እምዬ ብርሃን ውእቱ አልኩኝ የእናቴ ስም ብርሃን ነው አልኩኝ ወይም ስመ እምየ ውእቶ ብርሃን አልኩኝ። ሁለተኛ መንገድ ይህን አየን። ሦስተኛ ስምን ብለናል። እምየ ብርሃን ይእቲ፣ እናቴ ብርሃን ናት እንደማለት ነው። እስቲ እናንተም ጻፉልኝ። እመኮንክሙ ሀዲሳን ለዚህ ቤት አኮ ሀዲሳን ባሕቲቱ እመኮንክሙ ብሉያን ብሉያን አይባልም። ለሰዎች ብሉይ ማለት ብሉይ ኪዳን እንላለን። አዲስ ኪዳን ማለት አዲስ ኪዳን። ብሉይ ማለት ያረጀ ማለት ነው። ያው ብሉይ አይባልም ለሰብ። እመ ዘዚአነ ምስል ወድምጽ ዘልፈ ዘትርእዩ ዘልፈ ዘትርእዩ ዘዚአነ ምስል ወድምጽ ዘዚአነ የእኛ ምስል ወድምጽ ቪዲዮ ዘዚአነ ምስል ወድምጽ ዘልፈ ዘትርእዩ ሁልጊዜ የምታዩ ባህቱ እስከናው ዘኢረሰይክሙ ሰብስክራይብ እስካሁን ሰብስክራይብ ግን ያላረጋችሁ ካላችሁ ሰብስክራይብ አድርጉልን፣ ለእኛ ድጋፍ ይሆነናል። እስከ መጨረሻ ቪዲዮችንን እዩ። ትንሽ ሰሙኑን በዩቱብ ትንሽ እንደፈለግነው ነው እየሄደልን አይደለም እና እስቲ ላይክ ማድረጋችሁ አትርሱ፣ ኮመንት መጻፋችሁን አትርሱ ማለት ነው ሀዊሳ ለምጻትክም እንኳን በደና ከአይበለጻ ይከሙ ዳግመኛ እንኳን ደህና መጣችሁ ማለት ነው። ስለዚህ ሦስት ነገር ተናገርን ማለት ነው። መጀመሪያ ስማችን አስተዋወቀን ስም የያባታችን ስም ቀጠን ከዘናታችን ስም ቀጠን ማለት ነው። የቀረው ክፍል ደግሞ በቀጣይ ቪዲዮ እንመለስበታለን። እስቲ አሁን ስብስብ አድርገንና የእኔ ልንገራችሁ። ስም ዩኤል ውእቱ። ስም አቡየ ሲሳይ ውእቱ። አው ወይም አው ማለት ወይ ማለት ነው። ስመ አቡዬ ውእቱ ሲሳይ፣ የአባቴ ስም ሲሳይ ይባላል። ወይም አቡዬ ሲሳይ ውእቱ፣ አባቴ ሲሳይ ነው ማለት ነው። ስመ እምዬ ብርሃን ውእቱ አው እምዬ ብርሃን ይእቲ ብለን መግለጽ እንችላለን ማለት ነው። ይህን በዚህ አልጨረስንም። ስለ ራሳችን እያስተዋወቀን ሀለሆነን ዘናስተ አምር ርእሰነ ራሳችን እያስተዋወቅን ነው። በቀጣይ ቪዲዮ እንመለስበታለን ማለት ነው። መልካም ሰናይ በይነ ዘፀናይክሙ እስከ ናሁ እስከ ማይለቅት ምስሌ ይውፅሐክሙ ሐክሙ እኳቴ ምስጋናይ ይድረሳችሁ ኤሎክስ ሪል ሪልስቴት ለእናንተ የሚሆን ቤት ከአራት ሚሊዮን ጀምሮ ይዞ መጥቷል። ፍላጎቱ ያላችሁ በዚህኛው ሲ ደውሉላችሁ ውጭ ሀገር ላላችሁ የሞርቴጅ ወይም የባንክ ከባንክ ጋር የተመቻቸ አገልግሎት ይዘን መተናል ብለዋል። ሀያ ፐርሰንት ቀድመው ከፍለው የቀረውን ሰማኒያ ፐርሰንት እስከ ሀያ አመት ድረስ የሚከፍሉበት መንገድ አመቻችተናል እያሉ ጥቅ እንሴ በአክሙ ዴሎክስ ለኩለክሙ በኢነዘፀና ይክሙ እስከናሁ ምስሌ ዛክሙ ብካቴ ሰላም ጊዜ ይኩን ለክሙ